ማልክ እግዚአ አጋእዝት ወንጉሰ ነገስት አምላከ አንተ ለኩሎ ዘስጋ እዘይ ብላንቲ ሙሳ ሶወር ጸልዩ ከመዝ በሉ ልዩ እግዚአብሔር፣ ልዩ ኃያል፣ ልዩ ህይወት የማትሞት የማትለወጥ በልኡላና ድረበቶታን የምትመሰገን እኛ የሰው ልጆች አመድ ትቢያ መሬት ስንሆን ከመሬት ከድቢያ ካነድ አንስተ ሰው ያደረግከን በአርአያህና በመልክ ፈጥረ ቀርጸ ሰው ያደረከን በአይምሮ ለጸጋ ያበለጸከን መልካሙን ነገር ሁሉ ያደረክልን ስለማይነገረውና ስለማይተረጎመው ፍጹም ስጦታ ሁሉ ክብር፣ ምስጋና፣ ውዳሴ፣ አምልኮት ከዘላለም እስከ ዘላለም ድረስ ለአንተ ብቻ ይሁን። ክብርና ምስጋና ለቅዱሱና ቡሩኩ ስሙ ይሁን እንላለን። አሁንም አምላክ ሆይ ከኛ ጋር ሁንልን፣ እኛ የሆነውን ሁሉ ባርክልን። ማህበራችን ባርክ፣ ህዝባችን ባርክ። በዛሬ ዕለት በፊት የቀረቡትን ልጆችህን ሙሽሮችን ባርካቸው፣ አክብራቸው። በነገር ሁሉ ከእነሱ ጋር ሁን። ምስጢራትን ስንፈጽም ከኛ ጋር ሁንልን። መንፈስ ቅዱስን ላክልን። ሁሉን እንደ አንተ ፈቃድ እንድንፈጽም ቅዱስ ፈቃድ ይሁን። እንዲህ እያል እንጠይቃለን። አባታችን ሆይ፣ መሰ

ጸሎታ አለ ማርያም ወስእለታ ለገብረ ሕይወት ይቀባ ማድረግ ለገብረ ሐዋርያት ይቀባ ማድረግ እንዳጸለየ ያው ለተሞት ይቀባ ማድረግ ጸሎታ አለ ማርያም ወስእለታ መቤታችን ቅድስተ ድንግል ማርያም ሆይ እና መስግንሻለን እና ክብርሻለን እና ገንሻለን አምላክና ክብርሽን ገናነትሽን እንናገራለን። እማ አምላክ ወላዲት አምላክ ቤዛዊተ ኩሉ ዓለም ስርጉት በቅድስና ንጽሕት በድንግልና ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን አሳድረን ሳይብን አሳድሬብን ቅድስት ሆይ ለምኝልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም በእናትህ በቅድስት ድንግል ማርያም በወላዲተ አምላክ ጸሎት ቃል ኪዳን ይህን ጋብቻ የተባረከ አድርግልን። ልጆችህን ገብረ

እኔ የገብረ ሐዋርያት ወለተ ህይወትን የህግ ሚስቴ ትሆነኝ ዘንድ ወድጄ ተቀብያታለሁ። ስለዚህም ከዛሬ ጀምሮ በስራ ህዋ ሁሉ በተቻለኝ መጠን እረዳታለሁ። በህመሟና በጤናዋ በደስታና በሐዘኗም ጊዜ ከእሷ ጋር እሆናለሁ። መከነች፣ ሰነፈች በማለትም ይህንንም በመሳሰለው ሁሉ ምክንያት በልዑል እግዚአብሔር ትእዛዝ ከእሷ በሞት እስክለይ አልተዋትም። ወድጄ ተቀብያታለሁና ለዚህም በእግዚአብሔርና በተቀደሰችው ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጉባኤ ፊት በመሃላ ቃሌን እሰጣለሁ ይሆን ዘንድ ገብረ ሐዋርያትን ገብረ ሐዋርያትን የሕግ ባል ይሆን ዘንድ የሕግ ባል ይሆን ዘንድ ወድጄ ተቀብየዋለሁ ወድጄ ተቀብየዋለሁ። ስለዚህ ስለዚህ ከዛሬ ጀምሮ ከዛሬ ጀምሮ በተቻለ መጠን በተቻለ መጠን በስራ ሁሉ በስራ ሁሉ እረዳዋለሁ እረዳዋለሁ። በሐዘኑና በደስታው በሐዘኑና በደስታው በጤናውና በሕማሙ ጊዜ በጤናውና በሕማሙ ጊዜ ከእርሱ ጋር እሆናለሁ ከእሱ ጋር እሆናለሁ በልዑል እግዚአብሔር ትእዛዝ። በልውል እግዚአብሔር ትእዛዝ ከርሱ ከርሱ በሞት በሞት እስከላይ ድረስ እስከላይ ድረስ ከርሱ ጋር ሆናለሁ ከርሱ ጋር ሆናለሁ። እታዘዘዋለሁ እታዘዘዋለሁ ቃሌንም ቃሌንም በእግዚአብሔርና በእግዚአብሔርና በኦርቶዶክሳዊት በኦርቶዶክሳዊት ተዋህዶ ተዋህዶ ቤተ ክርስቲያን ቤተ ክርስቲያን ጉባኤ ፊት ጉባኤ ፊት በመሐላ በመሐላ እሰጣለሁ እሰጣለሁ። Yeah, yeah. እግዚአብሔር ቃል ኪዳናችሁን ያጽናላችሁ። ጸሎት ላለ ህልቀት የቃል ኪዳን ቀለበት ጸሎት። እግዚአብሔር አምላክ ሆይ እናመሰግንሃለን። ዓለምን የያዝክ ከዓለማት በፊት የነበርክ ሰማይና ምድርን በቃልህ ያጸናህ የምድርንም መሰረት በውስጣቸውም የሚገኙትን ፍጥረታት ሁሉ የተበተኑትን የሰበሰብክ ሁለቱንም ወገኖች አንድ ያደረክ አሁንም ጌታችን ሆይ ይህን የጸና የቃል ኪዳን ቀለበት ትባርክ ዘንድ እንለምንሃለን ለልጆችህ ለገብረ ሐዋርያትና ለ ለወለተ ሕይወት ለአንድነታቸው ማሰሪያ ምልክት ይሆናቸው ዘንድ ከአንተ በረከትን ይሻሉና በአረቦኑ ማሰሪያ ለቃል አረአያነት ምልክት የተዘጋጁ እንዲሆኑ በመካከላቸው የማይለያይ ፍቅር ይሆንላቸው ዘንድ ይኸውም በቤተ ክርስቲያን ላይ የተመሰረተውና የጠበቀው ፍቅር ነው። እያንዳንዳቸው ተስማ ስምተው ባጸኑት በአንድነት ማሰሪያ ይኖሩ ዘንድ አንተ የፍቅር ማሰሪያ ነህና ቃል ኪዳናቸውንም በሕግ አዛሃልና በመካከላቸውም መግባባትን አድርገሃልና የአንድ ልጅ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ሲፈጽሙ ዘንድ እርሱም ጌትነት፣ ክብር፣ ስግደት የሚገባው ነው ለአንተም ከአንተም ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሚን።

ረዳት ኃይል የተሆነው ዘንድ ሴትን የሰጠኸው አምላክ ሆይ አሁንም ጌታችን ሆይ ለእነዚህ ለሁለቱ ወጣቶች ለልጆችህ ለሙሽራውና ለሙሽራይቱ አዋሃጅሁን በአንድነት ፈለማ ዋሐዳቸው። አንድ የመሆናቸውን ምልክት ስጣቸው፣ በፍቅር ማሰሪያ እንዲሆኑ ዘንድ ሰላሜን ለሁላችሁ እሰጣለሁ፣ ሰላሜንም ዛዋከ ከሁላችሁ ጋር ተዋለሁ በላቸው። አንተ የሁላችን ሰላም ነህና እኛም ወደ ላይ ክብርና ምስጋና እናቀርባለን ከአንድ ልጅህና ሕይወትን ከሚሰጥ ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ አሚን። ጸሎት ለአልባስ ጌታችን አምላካችን ኢየሱስ ክርስቶስ ሆይ ሰማይን በከዋክብት ያስጌጥ ላቸው ዘንድ በነፍሳቸውም በስጋቸውም በመንፈሳቸውም ንጹሀን እንዲሆኑ ጠብቃቸው። ጽድቅን በመስራት ህይወታቸውን የንጽህና እና የሰላም የጤና ትሆን ዘንድ የሰማይና የምድርን በረከት ስጣቸው። እርትን በመስራት ባለጸጎች አድርጋቸው። ቤታቸውንም በበረከት ሁሉ ሙላ። በየጊዜውን ሁሉ ፈቃድህን ለመስራት የበቁ አድርጋቸው። አንተ ርህሩህነህና ቸርነትህም የበዛ ነውና ቸር ከሚሆን አባትህና ከአንተም ጋር ትክክል ከሚሆን ሕያው ከሚያደርግ ከመንፈስ ቅዱስ ጋር ክብር ይገባሃል፣ ዛሬም ዘወትርም ለዘላለሙ አሚን።

ጣሉ ወጥራ አለ ዘይት እግዚእነ ወአምላክነ ሁሉ አሀዚ ኩሉ አብሁለ እግዚእነ ሁሉን ያስ ጌታችን አምላካችን ሆይ የመድኃኒታችን የጌታችን የአምላካችን የኢየሱስ ክርስቶስ አባት በወይራ ፍሬ ቅባት ካህናትን ነገስታትን ነቢያትን የቀባህ ሰውን የምትወድ ቸር ጌታ ወደ አንተ እንለምናለን እንማልዳለንም ይህን ዘይት ትባርክ ዘንድ ሁለቱንም ልጆችህን ገብረ ሐዋርያትንና ወለተ ህይወትን የሚያከብር ዘይት ይሁን። የጽድቅና የፍርድ መሳሪያ ቅባት ይሁን። የማይጠፋ የንጽህና ንጽህና ያለው ቅባት ይሁን። የማይጠወልግ መልክና የስጋ ብርሃን ይሁን። የጌጥና የደስታ የእውነተኛ ሀብት ቅባት ይሁን። ኃይል ድህነት የጠላትን ስራ ሁሉ ድል የሚነሳ ቅባት ይሁን። ነፍሳቸውንና ስጋቸውን መንፈሳቸውን የሚያድስ ቅባት ይሁን። የብልጽግና የመልካም ስራ ፍሬ የሚሰጥ ቅባት ይሁን። ክብርና ምስጋና ለቅዱሱ ስም ይሁን ዛሬም